ሱቅና ቤት በቀላል ዋጋ በመሃል ከተማ ለኢንቨስትመንትና ለኑሮ እንቅስቃሴ አመቺ ሆኖ ከቴምር ሪል ስቴት በልክ ቀርቧል። በመሃል ፒያሳ የነበሩንን ሁለት ግዙፍ የንግድ ሞሎች እያጨረሰን ሶስተኛውን እያገባደድን ነው። ከግራውንድ እስከ አምስተኛ በሆነው ግዙፍ ሞላችን ላይ ከ900 ሺህ ብር ቅድመ ክፍያ ጠቅላላ ዋጋው ከ3.9 ሚሊዮን ብር ጀምሮ እስከ 10% ድረስ በሚደርስ ቅናሽ የሱቅ ባለቤት ይሁኑ። መኖሪያ ካሉ ደግሞ ከዚህ ቀደም በሳር ቤት ባወጣ ነው ሳይት ላይ ሽያጭ ጨርሰን በዘጠኝ ወር ውስጥ አስራ ሁለተኛ ወለል ላይ ደርሰናል። በዛው በሳር ቤት በሚገኘው ሳይታችን ከአፍሮ ሌጋሲ ሆቴል አጠገብ አፍሪካ ሕብረትን አሻግሮ የሚያየው ሲጠበቅ የነበረው ኤዩ አንድ ሳይታችን ባለ አንድ መኝታ 75 ካሬ፣ ባለ ሁለት መኝታ ዘጠና አራት ካሬ እንዲሁም ባለ ሶስት መኝታ አንድ መቶ አርባ አምስት ካሬዎችን ለሽያጭ አውተናል። ቢፈልጉ ባያት፣ በሱማሌ ተራ፣ በጋርመንት፣ በፒያሳ በመረጡት ሳይቶቻችን ላይ ከአስር በመቶ ቅድመ ክፍያ ከዚያ ጀምሮ ያለምንም ዋጋ ጭማሪ በኢትዮጵያ ብር ብቻ የቤት ባለቤት ይሁኑ። ለበለጠ መረጃ ከታች ባለው ስልክ ይጠቀሙ። ቴም ሪል ስቴት። ይህ አዋዜ ሰበር ነው። አድማጮቻችን፣ የኢራን የአጸፌታ ምላሽ እስራኤል ሰማይ ውስጥ ደርሷል። ሁለት ተከታታይ ምናልባትም በየራሳቸው መቶ ሊደርሱ የሚችሉ ቦሊስቲክ ሚሳይሎችን የያዙ የበቀል ተኩሶችን ከኢራን ተሰምተዋል። የመጀመሪያው ተኩስ ወይም የሚሳይል ቡድን እስራኤል ውስጥ ገብቶ የአየር መከላከያ በጨለማው ስራውን እያካሄደ እንዳለ ልንመለከት ችለናል። በእስራኤል ሰማይ ላይ በርካታ የብርሃን ኳሶች የሚመስሉ ቦሊስቲክ ሚሳይሎች በነበሩበትና በነሱ ላይ የአየር መከላከያ እየተኮሰ እያለ ሌላ ምድብተኛ የቦሊስቲክ ሚሳይል የበቀል እርምጃ ደግሞ መተኮሱን እስራኤል ገልጻለች። አሁን ሁለተኛውም በእስራኤል የሰማይ ክልል ውስጥ እንደሚገኝና እስራኤል እየተከላከለች መሆኗ ነው የሚዘግበው። የቢቢሲ ዘጋቢ ኢየሩሳሌም ላይ ፍንዳታ ሰምቻለሁ ብሏል። በቴል አቪቭ የሰማይ ዳርቻ ላይ ጥቁር የሚትቦለቦል ጭስ መታየቱ ተዘግቧል። ቴል አቪቭን ካሉ የሰማይ ጠቀስ ህንፃዎችን የሸፈነ ከፍ ብሎ የሚታይ ጥቁር ጭስ ነው። የጭሱ ምክንያት ወይ ራሱ ቦሊስቲክ ሚሳይሉ ይሁን ወይም ደግሞ ቦሊስቲክ ሚሳይሉን ለመምታት የተኮሰው የአየር መከላከያ ይሁን አልታወቀም። ሁኔታዎች በዚህ እንዳሉ ግን እስራኤል ሁለተኛ ዙር የማጥቃት እርምጃዋን በኢራን ማካሄዷንና በዚህም የተነሳ ተጨማሪ ሁለት የኒውክሌር ማብሊያ ተቋሞች ማውደሟን ይገልጻሉ ዜናዎቹ። በነገራችን ላይ የኢራኖ ፕሬዚደንት ይቅርታ፣ የኢራኖ መንፈሳዊ መሪ አሊ ካማኒ ሀገራቸው በሁለት ተከታታይ የሚሳኤል ሩምታዎች የከፈተችውን በቀል ከመጀመሯ ጥቂት ደቂቃዎች በፊት በኤክስ ገጻቸው ላይ ባሰፈሩ ጽሑፍ እስራኤል በዚህ ወንጀሏ ሳትቀጣ አትታለፍም ብለው ነበረ። አያይዘውም ይህ ተኩሶ መሮጥ ወይም ተኩሶ ማምለጥ አንፈቅድላትም የሚል ቃል አስፍረዋል። ይህን ቃላቸውን ተከትሎ ነው በመቶ የሚቆጠር ቁጥራቸውን ይሄ ነው ብሎ ለማስቀመጥ አይቻልም። እስኪ የመጨረሻ ቆጠራ እስኪጠናቀቅ ነገር ግን በደርዘኖች የሚቆጠር የሚል ነው። በሁለት ዙር ወደ እስራኤል ቦሊስቲክ ሚሳይሎች ተከታትለዋል። በእንዲህ እንዳለ እስራኤል ሁለተኛ ዙር ማጥቃት ከፍታም ፎርዶ የሚገኘውን ወይም ፎርዶ ዋናው የኒውክሌር ጣቢያ አጠገብ ከፍተኛ ይሄ ደቡብ ቴራን የሚገኝ ከፍተኛ ፍንዳታ መስተጋባቱ ተሰምቷል። ይህ የኒውክሌር ማብለያ ጣቢያ የሚገኘውም ኩም ከተባለችው ማዕከላዊ የኢራን ከተማ ሰሜን ምስራቅ አቅጣጫ 32 ኪሎ ሜትር ላይ ነው። ከመሬት ገጽ በታች 100 ሜትር ቁልቁል ወርዶ በጥልቁ የተገነባ ነው። እስራኤል በዚህ ደረጃ ከመሬት በታች በጥብቀት የተሰሩ የኢራንን የኒውክሌር ማብለያዎች ለማውደም የምትጠቀምበት ፈንጅ ወይም መሳሪያ ብሎክ ባስተር ተብለው የሚታወቁ በተለያየ የሜትር ደረጃ ጠልቀውና ሰርስረው ከገቡ በኋላ ዘግይተው በመፈንዳት ከታች ወደ ላይ ሽቅብ የሚገለብጡ ናቸው። እንደዚህ አይነቱ ነገር የተሳካ ለማድረግ ደግሞ ብዙ እንደዚህ አይነት ቦምቦችን በቦታ ላይ በማረባረብ የሚፈለገውን ውድመት የማምጣት አሰራር እንደምትጠቀም በሊባኖስ ጦርነት ተመልክተኗል። እስካሁን ድረስ በእስራኤል የተመቱ የኢራን የኒውክሌር ማብላያዎች ብዛት ሶስት ደርሷል ማለት ነው። ናታንዝ የሚገኘው የመጀመሪያውና ከፍተኛ ውድመት የደረሰበት መሆኑ ይታወቃል። የሳተላይት ፎቶግራፎች በአሁኑ ሰዓት በተለያዩ ሚዲያዎች እየታዩ ነው። ያሉት ሲግኒፊካንት ወይም ደግሞ ከባድ የተባለ ውድመት ነው የደረሰበት ተብለዋል። የዓለም አቀፉ የአቶሚካል ኤነርጂ ይህ የኒውክሌር ማብለያ ተቋም ቢመታም እስካሁን ድረስ የራዲዮ አክቲቭ ወይም ደግሞ የኒውክሌር ጨረር ወይም ብናኝ አፈትልኮ አልወጣም የሚል መልካም ዜና ሰጥቷል። ይህ ቀጥሎ ደግሞ የኢላማ የሆነው የፎርዶ የሚባለው እንዲሁ ቅድም እንደነገርኳችሁ አንድ መቶ ሜትር ወደ ውስጥ ጠልቆ የተሰራ እዛ ውስጥ ነበረ። የአሜሪካና የአውሮፓ ኃይሎች ኢራንን 83 በመቶ የበለጸገ ዩራኒየም አበልጽጋለች ዩራኒየምን 83 በመቶ አበልጽጋለች በማለት የከሰሷት ቦታ ነው። ይሄ ማለት አድማጮች ዘጠና በመቶ ከደረሰ የአቶሚክ ቦምብ ለመስራት የሚያስችለው ደረጃ ማለት ነው። 83 በመቶ ማለት ከሞላ ጎደል ዘጠና በመቶ ማለት ነው። ኢራን በማንኛውም መመዘኛ የኒውክሌር መሳሪያ በእጇ ለማስገባት በሂደት ላይ የነበረች አገር መሆኗን ጥርጥር ውስጥ የሚጥለው አይደለም። አሁን በእስራኤል ሁለተኛ ዙር የተቀነባበረና በጣም የተደራጀ የአየር ድብደባ ኢላማ የሆነው አንዱ የኢራን የኒውክሌር ማብለያ መሆኑ ነው። ፎርዶ እንደዚሁም ደግሞ ኢስፋሃን ውስጥ የሚገኘው ሌላ የኢራን የኒውክሌር ማብለያ እንደዚሁ በከፍተኛ ደረጃ መደብደቡንና ጉዳት እንደደረሰበት ተገልጸዋል። በጠቅላላው በአንድ ዕለት ብቻ ሶስት ቁልፍ የኢራን የኒውክሌር ማብላያዎች ለጥቃት ተጋልጠዋል ማለት ነው። ኢሳያስ፣ ዜናው ዴቨሎፕ እያደረገ የሚሄድ ስለሆነ እዚሁ መስመር ላይ ያለን አንዳንድ ተጨማሪ መረጃ ለአድማጮቻችን ብንሰጥ ደስ ይለኛል። ዓለም እንግዲህ አሁን ኢራን አሁን በአሁኑ የመጀመሪያ ጥቃት አይደለም ካሁን ቀደም እስማኤል ሃኒዬ በተገደለበት ጊዜ የእሱን በቀል ለመመለስ እርምጃ ወስዳ ነበር፣ የምታስታውስ ከሆነ እና የአይረን ዶም እስራኤል በመጠቀም በጣም በርካታ የሆኑ የኢራንን ሮኬቶች መክታ ነበረ በዛን ጊዜ ከነበረው አንጻር እስቲ የአሁኑን በማነፃፀር ልታስቀምጠው የምትችል ከሆነ እስራኤል በአይሮንዶም በመጠቀም ምን ያህሉን ነበር የመከተችው ያን ጊዜ? አሁንስ በዛ ጊዜ የነበራት ልምድ አሁን ምን ያህሉን ልትመክት ጥቅም ምን ያህሉን የመመከት አቅም እንዲኖራት ያደርጋታል ብለህ ትገምታለህ? አሁኑ በመካሄድ ላይ ያለ ነው። ምናልባት ይህ ዘገባ ሲያቆም ጠቅላላ ኦፕሬሽኑ አብቅቶ ሊሆን ይችላል። ይህን እንግዲህ እስራኤል አጠቃላይ በሰማያዋ ላይ ገብተው የነበሩትን ቦሊስቲክ ሚሳይሎች በምን ደረጃ ልትመልሳቸው እንደቻለች እና ምን ያህሎቹ ደግሞ የጦር ጫፋቸውን እንደያዙ ከመከላከያ ሚሳይል አምልጠው ማረፍ እንደቻሉ የት እንዳረፉ ስትገልጽ የምናውቀው ነው የሚሆነው። ኢሳያስ እስካሁን በዛ ደረጃ መግለጫ አልሰጠችም። እኔ እናንተን ስናወራ አክቲቭሊ ያንን በመከላከል ላይ ትገኛለች። እስራኤላውያን በያሉበት ከጥይት መከላከያ ከፈንጂ ወይም ከቦምብ መከላከያ አጠገብ ሳይርቁ እንዲጠባበቁ እስራኤል ገልጻለች። በነገራችን ላይ በዛሬው እለት በተጀመረው በዚህ የኢራን እስራኤል የእስራኤል ጸረ ኢራን ኒውክሊየር ማብላያና ወታደራዊ ተቋሞች እንደዚሁም የሚሳይል ማከማቻና ማምረቻ ላይም የተነጣጠረ ዘመቻ በመካሄድ ላይ ነው ያለው። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለቀናት የሚቀጥል ነው ብለዋል። በዚህ የጥቃት ጅማሮ የሀገሪቱ የእስላማዊ ቤታዊ ዘብ ዋና አዛዡ ሌተና ጀነራል ሆሴን ሳላሚ እንደዚሁም ደግሞ የሀገሪቱ ጦር ኃይሎች ዋና የሀገሪቱ ጦር ኃይሎች የተማዦር ሹም ሙሐመድ በጋሪ ሜጀር ጀነራል ናቸው። እሳቸውም ተገድለዋል። እንደዚሁም የአየር ኃይል አዛዡ አብረው በሶስተኛ ደረጃ ተገድለዋል። እነዚህ ቁልፍ የሆኑ የኢራን ወታደራዊ መሪዎች ዲካፒቴሽን የምትለው አይነት ጥቃት ደርሶባቸዋል፣ ተገድለዋል። ከእነሱ በተጨማሪም ደግሞ ሀገሪቱ አሉኝ ከምትላቸው ሳይንቲስቶች መካከል ስድስት ዋነኛ ሳይንቲስቶች መገደላቸውን ራሷ ኢራን አረጋግጣለች። የዩናይትድ ስቴትስ አሜሪካ ፕሬዚዳንት ዶናልድ ትራምፕ ቀጥሎ ቀጥሎ የሚመጣው የኢራን የእስራኤል ማጥቃት ከመጀመሪያዎቹ የከፋና የባሰ ስለሚሆን ባለው ትንሽ ጊዜ ኢራን በፍጥነት ስምምነት ወደ ስምምነት ነይ በማለት ማሳሰቢያ ማቅረባቸውንና ዜናውን ቅድም መስራታችን ይታወቃል። ነገር ግን ኢራን ወደ በቀል እርምጃ ነው የሄደችው። ይሄንን ተከትሎ ከዛ ሁለተኛ ዙር ከእስራኤል ከኢራን የበቀል ምላሽ በፊት እስራኤል ሁለተኛ ዙር ድብደባ አካሄዳ ተጨማሪ የኒውክሌር ማብላያዎች የጥቃት ኢላማ ሊሆኑ ችለዋል። ከዚህ በኋላ ይሄንን በጦርነት ካልሆነ በስተቀረ በምን መንገድ ሊያልቅ እንደሚችል አይታይም። ነገር ግን ቅድም ትክክል ሆኜ ከሆነ የዘ ታይምስ ኦፍ ኢዝራኤል ላይ በጨረፍታ እንዳነበብኩት የጠቅላይ ሚኒስትር ቤንያሚን ኔታንያዊ የብሔራዊ ደህንነት አማካሪ ይህ ይህ ድብደባ ይህ ድብደባ ምንድን ነው የኢራን የኒውክሌር አቅም በአጠቃላይ በእጇ ላይ ያሉትን በድብደባ ብቻ ሊጠፋ እንደማይችል ተናግረው እንደነበረ ብልጭ ብሎ ያየው መስሎኛል። አኒግቤ ይባላሉ። በኋላ መልስበታለው። መረጃው እንደገና ለማጠናከር አሁን በቀጥታ እንደማነበው የእስራኤል መከላከያ ኃይሎች በቀደም ሲል የመጀመሪያ ኢላማ በሆነው የናታንዝ ዋናው የኢራን ዋናውና ትልቁ የኒውክሌር ማብለያ ተቋም ላይ ሲግኒፊካንት ወይም ከባድ ውድመት መድረሱን እየተናገሩ ነው። እንግዲህ ቅድም በገለጽኩት መሰረት ፎርዶ የሚባለው የኒውክሌር ማብለያ፣ እንደዚሁም ኢስፋሃን የሚገኘው የኒውክሌር ማብለያ ቡሻ ቡሽያር፣ እነዚህ እስካሁን ድረስ ኢላማ አልነበሩም። ኢሳያስ አሁን እንግዲህ ፎርዶና ኢስ ፋሃን ግን ኢላማ መሆናቸውን እያነበብንና ከፍተኛ ጉዳት እንደደረሰባቸው ዘገባዎች እያመለከቱ ነው። የእስካሁን ድረስ በተለይ በጠዋት ላይ ናታንዝ የሚገኘው የኒውክሌር ማብለያ ብቻ ነበር የተመታ። አሁን ፎርዶና ና ኢስ ፋሃን ተጨምረዋል። ሌላ ቡሻየር የሚባል ደግሞ አለ። እሱ ላይ ጥቃት ይፈጸም አይፈጸም ያወቅነው ነገር የለም። አዲስ ዜና ካለ በቀጥታ ለማየት እየሞከርኩ ነው። የሚሳይሎቹን መጨረሻ እስራኤል ላይ የተነጣጠሩት የኢራን የቦሊስቲክ ሚሳይሎችን በተመለከተ ያለውን ሁኔታ ለመግለጽ ፈልጌ ነው። አሁን እንደማየው ከሆነ እስራኤላውያን በሙሉ ማለት ይቻላል የቦምብ መጠለያ ክፍሎቻቸው ውስጥ ናቸው። ምክንያቱም ሁለተኛው ዙር የኢራን የሚሳይል ድብደባ ሩምታዎች በእስራኤል ሰማይ ውስጥ ገብተዋልና ከፍተኛ እነሱን የማክሸፍ ተኩሶች እየተሰሙ ነው። ቅድም የነገርኩ እዚህ ላይ ነው። አሁን እስራኤላውያን እንግዲህ በዚህ ሰዓት አሁን እናንቴን በምናወራበት ሰዓት በጣም እርግጠኛ ነኝ የቦምብ መጠለያ ውስጥን ያሉት ቅድም የቤንያሚን ኔታንያሁ አማካሪ ሐኔግቢ ያሉት ምንድን ነው ሚሊተሪ ፎርስ አለውን ከኖት ዲስትሮይ ኢራንስ ኒውክሌር ፕሮግራም የኢራንን የኒውክሌር ፕሮግራም ወታደራዊ ኃይል ብቻ ሊያወድመው አይችልም የሚል መግለጫ ነው የሰጡት እና እሳቸው እንዳቀረቡት ከሆነ ኢራን ይህንን ኒውክሊየር የማበልጸግና የኒውክሌር ጦር መሳሪያ የመያዝ ሕልሟን እርግፍ አድርጋ እንድትተው ማስገደድ የሚችሉት ዶናልድ ትራምፕ ብቻ ናቸው የሚል አስተያየት ነው የሰጡት። የኢራን የፖለቲካ መሪዎች ኢላማ አይደረጉም በማለትም ተናግረዋል። ይህንን ደግሞ አለው የኢራን የፖለቲካ መሪዎች ኢላማ አይደረጉም የሚል አለ። እንደሚመስለኝ ይህ የእስራኤል የማጥቃት እርምጃ እስካሁን የተካሄደውን እንደ ማሳያ ተደርጎ የደረሰውን ውድመት መሰረት በማድረግ ኢራን ከአሜሪካ ጋር ወደጀመረችው ድርድር ተመልሳ በፍቃደኝነት ሁሉም የኒውክሌር ማብላያዎቿ እንዲወገዱና በእጇ የሚገኙ የበለጠጉ ዩራኒሞች ሁሉ ከእጇ እንዲወጡ ፍቃደኛ የሚያደርጋትን ስምምነት እንድትፈርም ያስገድዳታል የሚል ስልት ያለው ይመስለኛል። ምክንያቱም እዚህ ላይ ኢሳያስ ልብ ማለት ያለብን የእስራኤሉ ጠቅላይ ሚኒስትር የብሔራዊ ደህንነት ዋና አማካሪ ሐኔግቢ የኢራን የኢራን የኒውክሌር ማብላያዎች ፕሮግራሟ በአጠቃላይ የኒክሌር ፕሮግራሟ በቦምብ ብቻ ሊወድም አይችልም። ይህንን ሙሉ በሙሉ ለማውደም የሚያስችለው መንገድ ዶናልድ ትራምፕ የኢራን መሪዎችን ይህንን ዓላማና ሕልማቸውን እርግፍ አድርገው እንዲተዉ ማስገደድ ሲችሉ ነው። እሳቸው ናቸውን ማስገደድ የሚችሉት ካሉ በኋላ የኢራን የፖለቲካ መሪዎች ኢላማ አይሆኑም ይላል። ይሄ አሁን ይቺ ክፍተት ናት፣ ይቺ እንዳካሄድ የኢራን መሪዎች ከዚህ ግንዛቤ በመነሳት የፊታችን እሁድ ኦማን ላይ የሚጠበቅ ድርድር አለ በኢራንና በአሜሪካ መካከል። ስለዚህ አሁን የኢራን የፖለቲካ መሪዎች ኢላማ አይሆኑም የሚለው ነገር የራሳቸውንም ሕይወት ለማዳን እንደዛ አይነት ነገር ነው ለማድረግ ያንን ስምምነት በመፈራረም የኒክሊየር ህልማቸውን ማጣት ይቀላቸዋል፣ ይሻላቸዋል። አለበለዛ ግን ለዚህ ፍቃደኛ መሆናችሁን እና እሁድ ዕለት በስምምነት ለመፈረም እንደምትሄዱ ለአሜሪካ አሳውቁ በሆነ መንገድ እና ይህን እድል እንሰጣቸዋለን አይነት ነገር ነው። ይህም ማይሆን ከሆነ ግን ይሄ ግጭት ለቀናት የሚቀጥል ነው። ይህንን የማታደርጉ አይነት ነገር ከሆነ ግን ወታደራዊ አዛዦቻችሁ፣ ቁልፍ ሳይንቲስቶቻችሁ እንደተገደሉት ሁሉ ከራሳቸው ከመንፈሳዊ መሪው ጀምሮ የእስራኤል ኢላማ ልትኑ ትችላላችሁ የሚል ይዘት ያለው ነው። እስራ ማን ነው ኢሳያስ አለም እንግዲህ ቀን በሰራ ነው ዜና መሰረት የአሜሪካው ፕሬዚዳንት ዶናልድ ትራምፕ አሁንም አልረፈደም ለድርድሩ ማለት ነው። ብለው ተናግረው ነበር እና አሁን የእስራኤሉ ባለስልጣን ይህንን መናገራቸው ደግሞ የዶናልድ ትራምፕን ሀሳብ ማጠናከር አይደለም ወይ? በእርግጥም አሁን አንተ እንዳነሳኸው ደግሞ ባለስልጣኖች ላይ አያነጣጥርም ማለት አስፈላጊ ሆኖ ከተገኘ ደግሞ የእናንተም ህይወት ጥያቄ ምልክት ውስጥ ይገባል ማለት አይደለም ወይ? አሁን የውስጥ ሰላማቸው ስለሚደፈርስ ለድርድር ዝግጁ የመሆን እድላቸው ሰፊ ይሆናል ተብሎ ብዬ እገምታለሁ። ነው አለም ሌሎቹ የራዲዮ አክቲቫቸው በከፍተኛ ሁኔታ የበለጸጉ ስለሆኑ ለመምታት የመካከለኛው ምስራቅ ስጋት ሊሆን ይችላል ተብሎ ስለተገመተ እስራኤልም ስጋት ሆኖባት ነው ወይ እማትመታው በወሳኝነት በቀላሉ በተረጋገጠ መልኩ ኢራኖች ይህንን ህልማቸውን ለማውጣት ፈቃደኛ ሆነው ስምምነት ከገቡ የኒውክሊየር ማብለያዎቹን በአሜሪካና ታዛቢዎች ባሉበት ይፈራርሳል ማለት ነው። ከዛም በተረፈ በእጇ ላይ ያሉ እስከ 60 በመቶ ያበለጸገቻቸው ዩራኒየምን ታስረክባለች። እንደዚሁም ከዛ በኋላ ለሰላማዊ ተልእኮን ቢሆን ሶስት ነጥብ ከምናምን ደረጃ ድረስ ማበልጸግ ትችላለች። በፊት የነበራት ነው። ግን አሁን እንደምንሰማው ቶታሊ በኢራን ምድር ዩራኒየም ማበልጸግ ብሎ ነገር አይኖርም። ኢራን ለሰላማዊ አገልግሎት የምትጠቀምበትን ኒኩሊየር ለኒኩሊየር አገልግሎት የሚውለውን የበለጸገ ዩራኒየም ለሲቪል አገልግሎት እሱን ከውጭ በግዢ ወይም በማንኛውም መልክ እንዲገባላት ነው የሚደረገው። የተባበሩት አረብ ኤምሬቶችን በዚህ መንገድ ነው የምትጠቀመው የሚል ነው። ኢራኖች ይህንን ባለመቀበል ኒኩሊየር የማበልጸግ ዩራን የማበልጸግ መብታችንን አሳልፈን አንሰጥም፣ የኒውክሌር ማብላያዎችንም አናፈርስም በሚል ምክንያት ነው እስካሁን ቆይተው የነበሩት። ስለዚህ አሁን እስራኤል ድብደባ እያደረገች እና ዶናልድ ትራምፕ ደግሞ ከዛ የሚሰጡት መግለጫ ብዙዎች ተንታኞች እንደሚሉት የተያያዙ ምናልባትም ታክቲኮች ናቸው። ኢራን ይሄንን ስምምነት በፈቃደኝነት ፈርማ ነገሮችን ለመቋጨት የበለጠና የከፋ ኃይል ለመጠቀም የሚደረግ ጥረት እንደሆነ እየተገለጸ ነው እና ለዚህም መስኮት ለመስጠት ኢራን በእስራኤል ሃነጊብ ያሉትን ነው። ደግሞ እስራኤል የኢራንን የፖለቲካ መሪዎች አትገድልም የሚል ነው እና ይሄ ትልቅ የማግባቢያ ነጥብ ይመስላል ወይም እንደ አንድ የተሰጠ እድል አድርገን ልታየው ትችላለህ። የዚህ የእድል መስኮት የሚዘጋበት ሁኔታ ካለ ነገሮች ሌላ መልክ ሊይዙ ይችላሉ ማለት ነው ምክንያቱም በእስራኤል በኩል የህልውና ስጋት የምትላቸው የኢራን የኒውክሌር አምቢሽን ፕሮግራሟ የሚሳይል ና የሰው አልባ ቴክኖሎጂዋ ምርትና ክምችቷ እና ራሱ ሪጅሙ ራሱ የ40 ዓመት በላይ የሆነው የኢራን እስላማዊ አብያዎች ነው ስጋት የምትላቸውና ስጋቷ የሚወገደው እነዚህ ሶስቱ ሲወገዱ ነው የሚል እምነት አላት። ከዚህ አንጻር ወታደራዊ አዛዦችን ገላ ቁልፍ ሳይንቲስቶችን ገላ የፖለቲካ መሪዎችን አልገድልም የሚል አስተያየት ስሳት መልዕክቱ ገልጽ ነው። ይህ በእንዲህ እንዳለ ግን ኢራን መግለጫ ሰጥታለች። የኢራን አብዮታዊ ዘብ በደርዘኖች የሚቆጠሩ ኢላማዎች ላይ የተነጣጠሩ ግዙፍ ወይም ደግሞ መጠነ ሰፊ የሆነ የሚሳይል አፀፌታ ሰጥቻለሁ ብሏል። ዘ ኢስላሚክ ሪቮሉሽነሪ ጋርድ ኮር

የህልውና እና ጦርነት መሰረቱ ይሄ ነው። እስራኤል አሁን ባላት ግዛት ውስጥም የኢራን አቤታዊ መንግስት አይቀበልም መጥፋት አለባት ነው የሚለው። ስለዚህ ምንድን ያለው በዚህ ግዛቶች ውስጥ አስሮች የሚቆጠሩ ኢላማዎች ላይና እንዲሁም ኢላማዎች፣ ማለትም ወታደራዊ ማዕከላት፣ የአየራይል ጦር ሰፈሮች ላይ የተነጣጠሩ ናቸው ብሏል። ሚሳይሎቹም እነዚህ ሚሳይሎች በአሁኑ ሰዓት በእስራኤል ሰማይ ላይ ይገኛሉ። ኢሳያስ፣ እንግዲህ ትንሽ ቆይተን ወደ በኋላ ላይ ጠቅለል ያለ ዘገባ ስለሚኖር በእስራኤል በኩልም ያሉትን በዚህ በኩል ደግሞ የኢራን የበደርዘኖች የሚቆጠሩ ቦሊስቲክ ሚሳይሎች ውጤታቸው እስራኤል ውስጥ ምን እንደሆነ እሱን ያካተተ ዘገባ ይዘን ለመመለስ እንሞክራለን። ዓለም ለትንታኔው አመሰግናለሁ። መልካም አዳር ይሁንልህ። ድጋሚ ከተገናኘን ደግሞ እንደገና መልካም አዳር ብዬ መልካም ምኞቴ ንገልጻለሁ። መልካም ሱቅና ቤት በቀላል ዋጋ በመሃል ከተማ ለኢንቨስትመንትና ለኑሮ እንቅስቃሴ አመቺ ሆኖ ከቴምር ሪል ስቴት በልክ ቀርቧል። በመሃል ፒያሳ የነበሩንን ሁለት ግዙፍ የንግድ ሞሎች እያጨረሰን ሶስተኛውን እያገባደድን ነው። ከግራውንድ እስከ አምስተኛ በሆነው ግዙፍ ሞላችን ላይ ከ900 ሺህ ብር ቅድመ ክፍያ ጠቅላላ ዋጋው ከ3.9 ሶስተኛ ሚሊዮን ብር ጀምሮ እስከ 10% ድረስ በሚደርስ ቅናሽ የሱቅ ባለቤት ይሁኑ። መኖሪያ ካሉ ደግሞ ከዚህ ቀደም በሳር ቤት ባወጣነው ሳይት ላይ ሽያጭ ጨርሰን በዘጠኝ ወር ውስጥ 12ኛ ወለል ላይ ደርሰናል። በዛው በሳር ቤት በሚገኘው ሳይታችን ከአፍሮ ሌጋሲ ሆቴል አጠገብ አፍሪካ ህብረትን አሻግሮ የሚያየው ሲጠበቅ የነበረው ኤዩ አንድ ሳይታችን ባለ አንድ መኝታ 75 ካሬ፣ ባለ ሁለት መኝታ 94 ካሬ እንዲሁም ባለ ሶስት መኝታ 145 ካሬዎችን ግን ለሽያጭ አውጥተናል። ቢፈልጉ ባያት፣ በሶማሌ ተራ፣ በጋርመንት፣ በፒያሳ በመረጡት ሳይቶቻችን ላይ ከ10 በመቶ ቅድመ ክፍያ ጀምሮ ያለምንም ዋጋ ጭማሪ በኢትዮጵያ ብር ብቻ የቤት ባለቤት ይሆኑ። ለበለጠ መረጃ ከታች ባለው ስልክ ይጠቀሙ። ቴም ሪል ስቴት። አፍንጫን ሲነኩት አይን ያለቅሳል እንደሚባለው ደካስ ውስጥ እግሮ ሲመቸው ራሶ ጭንቅላቶም ፈትሃ ዘና ይላልና ዳና የውስጥ እግር ማሳጅ አድራሻ ብስራት ገብርኤል አፍሪካ ሕንጻ ሶስተኛ ፎቅ ዳና